እንዴት አላችሁ? የተወደዳችሁ ተመልካቾቻችን፣ ይህ የአጀንዳ 2819 ዜናችን ነው። የሚያዝያ ወር ዜናዎቻችንን ከዚህ ቀጥሎ ይዘንላችሁ መጥተናል። የመሠረተ ክርስቶስ ቤተክርስቲያን ለአጋር ሚኒስትሪዎች የምስጋናና ና የእውቅና ፕሮግራም አካሄደች። የመሠረተ ክርስቶስ ቤተክርስቲያን ዋናው ብሮ ከወንጌል ስርጭትና ቤተክርስቲያን ተከላይ አንጻር በአጋርነት አብረው ለሚሰሩ ሚኒስትሪዎች የምስጋናና የእውቅና ፕሮግራም መያዝያ አንድ ቀን ስታዘጋጅ በምርሃ ግብሩ በተለይ የቤተክርስቲያኒቱ አባል ሆነው በአሁን ሰዓት የተለያዩ ሚኒስትሪዎችን በመመስረትና በመምራት ላይ የሚገኙ ልጆቿ ተሳትፈዋል። በፕሮግራሙ የተገኙት የመሠረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሰላኛ አበበ ለምንድን ነው ያልሞት ነው ሲሉ ከአንደኛ ቆሮንቶስ ምዕራፍ 9 ቁጥር 23 በመነሳት ጉባኤን የጠየቁ ሲሆን ያልሞት ነው የእግዚአብሔርን ስራ ለመስራት ነው በማለት ተናግረዋል። ፕሬዝዳንቱ አክለውም እናንተም የእግዚአብሔርን ስራ አብራችሁን በመስራታችሁ ለተመዘገበው ውጤት ቤተክርስቲያን ታመሰግናችኋለች በማለት የእውቅና ሰርተፍኬት አበርክተዋል። የቤተ ክርስቲያኒቱ የአምስት ዓመት ስልታዊ ግብና የ2016 ዓ.ም ሪፖርት ያቀረቡት የወንጌል ስርጭትና ቤተ ክርስቲያን ተከላ መምሪያ ኃላፊ መጋቢ አባይና አንጆሎ በመሰረተ ክርስቶስ ቤተ ክርስቲያን ውስጥ አብራችሁን እያገለገላችሁ ስለሆነ ከልብ እናመሰግናለን። የመሠረተ ክርስቶስ ቤተ ክርስቲያን ቤታችሁ ናት፣ ስራውም የሁላችን ነው በማለት አጋርነታችንን እናጠናክር ሲሉ ጥሪ አቅርበዋል። የእግዚአብሔርን ስራ አብራችሁን በመስራታችሁ ለተመዘገበው ውጤት እናመሰግናለን ያሉት ፕሬዚዳንቱ በመጨረሻም ጉባኤው በቀጣይ ስራዎች ላይ ምክክር በማድረግና አቅጣጫ በማስቀመጥ መርሃ ግብሩን በጋራ ማዕድ በመቁረስ አጠናቋል። ቤተ ክርስቲያኒቱ መከባበርና መቀባበልን ባህል ለማድረግ እየሰራች እንደሆነ ይታወቃል። የመሠረተ ክርስቶስ ቤተ ክርስቲያን የሰላም ግንባታ አገልግሎት ለውጥ ማምጣቱ ተገለጸ። የመሰረተ ክርስቶስ ቤተክርስቲያን የሰላም ግንባታ አገልግሎት ላለፉት አራት ዓመታት በቤንሻንጉል ጉምዝ ክልል በተከናወኑ ስራዎች ላይ ለውጥ መገኘታቸውን ተገልጿል። ቤተክርስቲያኒቱ የሰላም ግንባታ አገልግሎት በሀገሪቱ በሚገኙ ክልሎች በተለይ ደግሞ በግጭት ውስጥ በቆዩ አካባቢዎች ላይ ትኩረት አድርጋ እየሰራች መሆኑ የሚታወቅ ሲሆን በዚህም ላለፉት አራት ዓመታት በቤንሻንጉል ጉምዝ ክልል በሚገኙ አራት ወረዳዎች ውስጥ የተሰራው ስራ ለውጥ ማምጣቱን የአካባቢ ማህበረሰብና የመንግስት አካላት ገልጸዋል። የሰላም ግንባታ ፕሮጀክቱ በአካባቢዎቹ በቆየባቸው አራት አመታት በተለያዩ የማህበረሰብ ተወካዮች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ እናቶች፣ ወጣቶች፣ ተማሪዎች፣ መምህራን፣ ሚሊሻዎች፣ ፖሊሶች፣ የጤናና የግብርና ባለሙያዎች እንዲሁም ሌሎች በመንግስት መዋቅር ውስጥ የሚገኙ ኃላፊዎችን በመምረጥ ማህበረሰቡን ለሰላም ግንባታ በማንቃት ከኃይል ይልቅ ለውይይት ቅድሚያ እንዲሰጥ በማድረግ ሰውን ከብሔርና ከመሳሰሉ ልጥፎች በመለየት በሰውኛ ብቻ እንዲመለከቱ ለማድረግ በዋናነት በአመለካከታቸው ላይ ለውጥ ለማምጣት ተሰርቷል። የቤተ ክርስቲያኑ የሰላም ግንባታ አገልግሎት መምሪያ ኃላፊ የሆኑት መምህር መኮንን ገመዳ ይህንን የአራት ዓመት ጉዞ ሪፖርት የተለያዩ ባለድርሻ አካላት በተገኙበት በግልገል በለስ ከተማ ባቀረቡትበት ወቅት በክልሉ ለቤተ ክርስቲያኒቱ የእውቅናና የምስክር ወረቀት ተበርክቶላታል። የሰላም ግንባታ የቤተ ክርስቲያናችን እሴት እንደሆነ ይታወቃል ሲሉ ገልጸዋል። የስቅለት በዓልን ምክንያት በማድረግ በአዳማ ከተማ የወንጌል ስርጭት ተካሄደ። በመሠረተ ክርስቶስ ቤተ ክርስቲያን የደቡብ አዳማ ክልል ከመሀል አዳማ መሠረተ ክርስቶስ ቤተ ክርስቲያን ጋር በመሆን የስቅለት በዓልን ምክንያት በማድረግ የተሰቀለውን ክርስቶስ ኢየሱስን በታላቅ ኃይል በከተማይቱ ላይ ሰብከዋል። በዚህም የስብከት አገልግሎት ከ2500 በላይ የሚሆኑ ሰዎች ቃሉን የሰሙ ሲሆን ስምንት ሰዎች ጌታ ኢየሱስን እንደ ግላ ዳኛቸው አድርገው ተቀብለዋል። በተያያዘ ዜና በጊዳ ቤንቺ ወረዳ 68 ሰዎች የውሃ ጥምቀት ወስደዋል። በመሠረተ ክርስቶስ ቤተ ክርስቲያን ሚዛንና አካባቢ ክልል ስር በሚገኘው በጊዳ ቤንቺ ወረዳ የምትገኘው የመሠረተ ክርስቶስ ቤተ ክርስቲያን ላለፉት ወራት የደህንነት ትምህርት ሲከታተሉ የቆዩ 68 ሰዎችን ሚያዝያ 18 ቀን 2017 ዓመተ ምህረት የውሃ ጥምቀት ስርዓት እንዲፈጽሙ አድርጋለች። ቤተ ክርስቲያናችን በአምስት ዓመት ውስጥ በመቶ አዳዲስ ወረዳዎቹ ላይ የቤተ ክርስቲያንን ለመትከል እየሰራች መሆኑ ይታወቃል። አመታዊ የምእመናን ክብረ ባህል ተካሄደ። በመሰረተ ክርስቶስ ቤተክርስቲያን አዲስ አበባና ዙሪያው የሚገኙ ከአንድ መቶ በላይ የሚሆኑ አጥቢያዎች የሚያሳትፈው አመታዊ የምእመናን የጋራ በዓል በምስራቅ አዲስ አበባ መሰረተ ክርስቶስ ቤተክርስቲያን ከሚያዝያ 25 እስከ 27 ድረስ በደቅ ማቅ ሁኔታ ተከብሯል። በከተማይቱ የሚገኙ የቤተክርስቲያኒቱን ምእመናን በአንድ ቦታ በሚያሰባስበውና በሚያሳትፈው በዚህ ልዩ ኮንፈረንስ የእግዚአብሔር ቃል በተለያዩ ተጋባዥ አገልግሎች ባህል ሲሰበክ ተወዳጅ ዘማሪያን ዝማሪያቸውን አቀርበዋል። በተጨማሪም ለልጆች ብቻ የተዘጋጀ ልዩ አገልግሎት በስፍራው እንደተሰጠ አዘጋጆቹ ገልጸዋል። በበዓሉ የመሠረተ ክርስቶስ ቤተ ክርስቲያን ፕሬዝዳንት መጋቢ ደሰለኝ አበበን ጨምሮ የተለያዩ የቀድሞ የቤተ ክርስቲያኒቱ መሪዎችና አባቶች ሲታደሙ፣ ሌሎች ጥሪ የተደረገላቸው እንግዶችም ተሳታፊ ነበሩ። የቤተ ክርስቲያኒቱ ፕሬዝዳንት የክልሎቹን አገልጋዮችና መሪዎች እውቅና በመስጠት ሲባርኩ የአዲስ አበባ ክልል ሰብሳቢ ዶክተር ሰይፈ ወዳጅ የፕሮግራሙን መሪ ቃል በማስታወስ ይህንን ህብረታችንን በማጠናከርና ወንጌልን በማስቀደም ጌታን ስንጠብቅ በጸሎት እንትጋ ሲሉ መልእክታቸውን አስተላልፈዋል። በዚህ መሪ ቃል በመነሳት በሶስቱ ቀናት የእግዚአብሔርን ቃል ያቀረቡት አገልጋዮች በክርስትና ሕይወታችን የመንፈስ ቅዱስና የጸሎትን አስፈላጊነት አጽንኦት በመስጠት ሲሰብኩ፣ በተጨማሪም ወንጌልን የማስቀደም አስፈላጊነትና ሚስዮናዊ ቤተ ክርስቲያን የመሆንን ተግባር ትኩረት ሰጥተን ልንሰራ ይገባል ሲሉ መልእክታቸውን አስተላልፈዋል። የመሠረተ ክርስቶስ ቤተክርስቲያን ፕሬዝዳንት የአፋር ክልልን ጎበኙ። የመሠረተ ክርስቶስ ፕሬዝዳንት መጋቢ ደሳለኝ አበበ በአፋር ክልል በመሬት መንቀጥቀጥ ምክንያት የጸሎት ቤታቸው የፈረሰባቸውን የከሰም ቀበና መሪዎች በስፍራው በመገኘት አበረታተዋል። ፕሬዝዳንቱ መያዘ 29 ቀን በክልሉ በመገኘት በመሬት መንቀጥቀጥ ምክንያት የተጎዱ አካባቢዎችን ተዟዝሮ በተመለከቱበት ወቅት በስፍራው ከሚገኙ የቤተ ክርስቲያኒቱ መሪዎች ጋር ሲወያዩ በውይይታቸውም በአካባቢው ቤተክርስቲያንን ማጠናከር በሚቻልበት ሁኔታ ላይ ተነጋግረዋል። ቤተ ክርስቲያኒቱ ከቲዲኤምኤም ጋር በመተባበር በአፋር ክልል በመሬት መንቀጥቀጥ ምክንያት ለተጎዱ ወገኖቻችን ሁለት ሚሊዮን ብር ወጪ በማድረግ ለአምስት መቶ አባወራዎች የምግብ ድጋፍ አድርጋለች። በአፋር ክልል አዋሽ አርባ አካባቢ በመሬት መንቀጥቀጥ ምክንያት ከቤት ንብረታቸው ተፈናቅለው በሁለት መጠላጠቢያዎች ለሚገኙ ዜጎች ድጋፉን ስታደርግ በስፍራው የተገኙት የቤተ ክርስቲያኒቱ ፕሬዝዳንት እርዳታውን በሰጡበት ወቅት እዚህ የተገኘ ነው ለእናንተ ያለንን ፍቅር ለመግለጽ እና በምን ሁኔታ ውስጥ እንዳላችሁ እንዲሁም ይህ ጊዜ ያልፋል አይዟችሁ ለማለት ነው ሲሉ በጸሎታችን ሁልጊዜ ከእናንተ ጋር ነን ብለዋል። የመሰረተ ክርስቶስ ቤተ ክርስቲያን በተለያዩ የሀገሪቱ ክፍሎች ተፈናቅለው በመጠለያ ጣቢያዎች ለሚገኙ ወገኖቿ ተመሳሳይ ድጋፎችን ስታደርግ መቆየቷ የሚታወስ ነው። የመሰረተ ክርስቶስ ቤተ ክርስቲያን መሰረተ እምነት በዩቲዩብ መቅረብ ጀመረ። በቤተ ክርስቲያኒቱ የተለያዩ መምህራን የሚቀርበው ተከታታይ ትምህርት ከዚህ ወር ጀምሮ በዩቲዩብ እንደሚቀርብ ታውቋል። በተለይ ደግሞ ምእመናን በቀላሉ የቤተ ክርስቲያኒቱን መሰረተ እምነቶች ለማወቅና እንዲሁም ለማግኘት እንደሚረዳቸው ከዚህ ፕሮግራም መረዳት ችለናል። እናንተም ተመልካቾቻችን የቤተ ክርስቲያኒቱን መሰረተ እምነት በቀላሉ በዩቱብ ቻናላችን ላይ እንደምታገኙ ስንገልጽላችሁ በታላቅ ደስታ ነው። እንግዲህ ተመልካቾቻችን፣ የመያዚያ ወር አጀንዳ 2819 ዜናዎቻችን ይህን ይመስሉ ነበረ። ከዜናዎቹ ጋር አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይነትም እነዚህን ዜናዎች ይዘንላችሁ እንደምንቀርብ እየገለጽን የዩቱብ ቻናላችንን ሰብስክራይብ እንድታደርጉ አደራ እንላለን። ተባረኩለን።